አረ፣ በሳክሊ ጀምሮ በሳክሊ ጀምሮ፣ ቤተሰቦች ሰላም ወዲ የተከበራቸው የአስቴር ቻናል ቤተሰቦች፣ እንደ ቤተሰብ እኔ ማለት ነው። እኔ እኔ እኔ ማለት ነው ያ ሁሉ ቀለበት እንደዚህ የተደረደረ ዛሬ ማለት ነው። እኔ የሰፈሩ ሙሉ ነው እንዴ! አብሪሽ በየአንዱ በቃ፣ አርቴ ሁሉ እንዳለ መርካቶ ያለን ገስቶ አምጥቶ እኔ ዩቱብ ላይ የደረደረ ነው መሰለኝ በቃ። ከእጇ ታርፎ በልብስ ይዛ የምትሄድ መስሎኝ ነበረ ማለት ነው። ዛሬ ፍቅርቴ ማለት ነው እንዲያው ማለት ነው። እናንቴ እኮ ጡጦ ነው የሚያስፈልጋቸው። እናንቴ ጡጦ ነው የሚያስፈልጋቸው። ለምን ጡጦ ገዝተን አንሰጣቸውም? እናንቴ እነዚህ ሁለቱ ልጆች ማለት ነው፣ ለምን ጡጦ ገዝተን አንሰጥም? እስኪ በቃ ቤተሰቦች ብርያ የማለት እንትን ጉሩብ ፍጠሩ እና ማለት ነው፣ ጡጦ እንግዛቸው አንደኛ ነገር ጥርሳችሁ በጣም ጥርስ ስላወጡ ጥርስ ስላወጡ ቶሎ ቶሎ ስለሚቆርጡ ማለት ነው እንግዲህ በብዛት እንግዛቸው። በብዛት ካልገዛን አንድ ሁለቴ ሶስቴ ጡጦ ጡጡ አይበቃቸው እነ አብርሽ እና ለፍቅርት ምናምን ማለት ነው። እና አብርሽ ምን እየሰራ ነው? ከምሬ ምን እያደረክ ነው? እንዲሁ ምንድን ነው ይሄ ምንድን ነው ትምህርቱ ምንድን ነው ይሄ የእናንተ ቪዲዮ ማለት ነው ሴትቷም ወንዱን ጎትታ ታመጣለች ወንዱም ሴቶቹን ጎትታ ያመጣል እ ትላንትና ሩታ ባደረገች ሩት ትላንትና ባደረገችው አብርሽ ደሞ ከባለፈው ማለት ነው ከፍቅርቴ ጋር ተጣልቻለሁ ተብሎ ነበረና ፍቅርቴም እኔ የውስጤን አካፍዬ ለሰው እየሰጠው ከዛም በኋላ ይጎዱኛል ይላል እያለች ወንድ ይዛ ነበረ ነበር ማለት ነው። እሷም ሶስተኛ ወንድ ይዛ ነበር ማለት ነው። ዛሬ እንግዲህ የአብርሽ ሹማ መታለች ማለት ነው። የአብርሽ ሹማ ስትመጣ እንዴ እኔ የሚልሽ ጭንቅላትሽ ይሰራል እንዴች? ልጅ ራሱ ማለት ነው አንዴት አለክሳለች። እዚህ ሚዲያ ላይ ወጣ ማለት ነው እንደዚህ ለሰው ተናጋግር ጥሎኝ ሄዶ ምናምን ትላለች። ከዛ ትላንትና ደግሞ አብሪሽ በግድ ማለት ነው፣ አብሪሽ ትላንትና በግድ ለምኖት ለምኖት እንግዲህ ማለት ነው ካልመጣሽ ብላት ፀጉሩሩ አሰርቷት ይዞ መጣ ማለት ነው። ኪሎ ጨምረሻል ወይ ስላት ኪሎ ቀን ይሻላል ለምን ስላት፣ እንደ አንዴ አለው እያልክኝ፣ አንዴ ደግሞ የለውም እያልክኝ እኔ በስጋት ሞትኩኝ አለችው። አንዳንድ ጊዜ እኔ አንተን አልፈልግም ትላለች። ስትቀርብ ደግሞ እሱን እንደፈለገችው ነው የምታወራ ማለት ነው ፍቅርቴ ከዛ አብረሽ የዛሬ ደግሞ እንደ ፃን እያስጫወተ ማለት ነው። ኦሄ ሄ ሄ እያለ እየከፈተ እስከዛሬ ያደረገችው ሩታ ማለት ነው። ሩታ እኮ የመለሰችው አንተ እስከዛሬ ስታጨመልቅ የነበረኮ ነው ስታጨማልቅ የነበረ ነበር። እኔ እኮ ቤተሰቦች አንዳንዴ ማለት ነው ወንዶች ውሻ ናቸው የምለው ለምክንያት ነው። እቅርታ አድርጉልኝ ጌታነ፣ ወንዶች ስትባሉ ማለት ነው ጭንቅላታቸው ማይሰራ ማለት ነው። ጥፋታቸውን እኳን ማታም ነው። ይህች ምን ምን ወንድ አለ ደግሞ የትዳር ወንድ የት ነው አለ የቱ ጋር። እኔ እናማ ደግሞ ማለት ነው ሁላችሁም አትናደዱብኝ። አንዳንዳቸው ነው ሁሉም አላልኩም እኔ። አንዳንዱም ጭንቅላታቸው በደንብ የምሰሩ ስንቱ አለ እናቴ ከትዳሩ አልፈው አልፎ ለቤተሰቦቹንም ስንት ነገር የሚያስበው የሚያደርገው ለሰው ትምህርት የምሰጥ ለሰው ምረዳ ስንት ነገር ለሰው የሚያስተምር ይዞ የሚመጣ ስንቱ አለው እንደ አብሪሽ አይነት ደግሞ፣ እግዚኦ፣ እግዚኦ፣ እግዚኦ፣ እግዚኦ እንዲያው ማለት ነው እኛ ሰብስክራይቡ እየጨመረ እየጨመረ አራት ሺህ ሊገባ ነው አራት መቶ ሺህ ሊገባ ነው። አናታችን ላይ ወጥቷል ሰውየው፣ ሰውየው አናታችን ላይ ወጥቷል ማለት ነው እኛ ባሳደግነ እናንተኛ ላይ ትፈጠፍጣላችሁ ማለት ነው። ከዛ ከፍቅር ቴጋ ዛሬ የኔ ፍቅር የኔ ምን ጮጋራ ተቃጥሏል አለ አብሪሽ። ጮጋራ ተቃጥሏል አለ እና ልክ ሩታ እሱ ጋር ስደርስ ደግሞ ምንም አልመሰለኝም፣ ምንም አልመሰለኝም። ተስናነውት ሩታ እንዴት እንደሆናችሁ፣ እንዴት እንደሆናችሁ፣ አያችሁ፣ አያችሁ ቤተሰቦች ሩታ እንዴት እንደሆነችው እያለ ማለት ነው፣ ሩታን ለመናደድ። ሩታ ምንም አልመስላትም ሩታኳ እኳ አንተን ትታለች። የተዋችሁ ሰዎች ማለት ነው እኔ የፈለገኝ ነገር ለምን አያደርግ ምን አገባኝ፣ ቦታም አልሰጥም። ለመገደል አይገባም፣ ሴት ይዞ ለመምጣት ደ ለመገደል አልገባም። እኔ ጣልቼ አልፈልግም ያልኩት ከልቤ ያወጣት ሰው የፈለገ ቢያደርጎ የፈለገበት ቦታ ቢገባ፣ ደንታ ደንታ አልሰጥም ማለት ነው ኦኬ አሪዮ ክሬስ ምን አሪዮ ክሬስማ ኖ ኖኖኖኖ ይህችንማ እንግሊዘኛውን አንዳንዴ ልጠቀምበት እንጂ እናቴ ቤተሰቦች እንዲህ ሩቴዬ እራሱ እኮ አንዳንዴ ቅልቅል ቅልቅል ታደርጋለች ይቆዩ ከሷ ተምሬ ነው እና ማለት ነው እና ዛሬ ደግሞ ትንሿ ማለት ነው ትንሿ እሹማ ትንሿ የአብርሽው እሹማ ምን እንዳለችው ታውቂያለችው አሳውጭልኝ አሳ ውጭልኝ አሳ አምሮኛል። እንዴ አረገሽው? እንዴ ፍቅርቴ፣ ጾም እኮ ነው። ምን ነው ጾም ነው አሳ፣ ጾም የላትም መስሏችሁት ነው። ጾም ነው። አብሪሽ ደግሞ ዛሬ ቅቤ ጠጥቻለሁ። ውስጤን በጣም ያረረ በዚህ ሰሞን ውስጥ ያሳረረችውን ዛሬ እኔ ቅቤ ጠጥቻለሁ ነው አለ። ግን ቅቤ አይደለም የጠጣ ጮጋራ ተልጠሃል ማለት ነው። ጮጋራ ድብል አድርገን ነው የላጠች ምን አድርጋ ማለት ነው? እስከምታለክስ ድረስ እስከምትበቅ ስንት ነገር እስከምትሆን ራቁቲን እስከምትወጣ ድረስ አድርጋለች ማለት ነው። ሩታ ሆዶን አይበላትም፣ ክምር ማለት ነው። ጀግናት ደስ ነው አረገችኝ ሩታዬ፣ ሩታዬን ደግፋታለሁ። ለምን ማለት ነው? ለወንዶችማ ቦታ የምሰጠው ሴቶች አንዳንዶች እያዙኝ ሊቀቁኝ የምትል ማለት ነው፣ አናታሙላ ማለት ነው። ሂጂ ከዚህ ወዲዛ ይዲያ እኔ የወደደኝ መውደድ የጠላኝን መጥላት እንጂ እኔ ምን ለማመጣ። ለወድም እኔ እንዲ እንደዚህ አይነት ወንድ ደግሞ ምን ያደርግልኛል? ምን ያደርግልኛል እኮ ነው ምን ያደርግልኛል? እንዲህ ዚህ እንዴት እንዴት ነው የሚያደርጋቸው? ጻ ልጅ እኮ ነው የሆናችሁት፣ ጻ ልጅ በቃ ጡጦ ምጠባ ጻ ልጅ። እንኳን እንደናንተ ያልሆነም ማለት ነው ኢሳይቅም እኔ በጣም እኔ አንዳንዴ ዝም ብዬ ነው የሳቆት። ጌታ ነው እየሳቁ ነው ያየሁት የዛሬ ግን ማለት ነው ለምን እንደሳቆት አቃላችሁ። እነዚህ ልጆች በቃ ምንም እየመሰሉኝም አይደለም ማለት ነው። አሁን አሁን ኢሳይቅ እንደመጣ በላው ጠጠው ጠገብኩ፣ ጁስ ጠጠው የሌለ ነገር አመጣ። እንግዲህ አብሪሽ ገና ነገና ነው ዛሬ መግብ ራሱ የበላው መሰለኝ። ሩታን ለነገሩ ቤት ውስጥ እያስበሰለች አይደለም ለምን በቃ ለምን ማትፈልጎ ወንድ ለምን ደሞ ምግብ ሰርታ መስጠት የራሱ ጉዳይ እና ደጅ እየወጣ ማለት ነው ቡሌ እየበላ ከዛ ዛሬ ደግሞ ደና ነገር ሲበራ ማለት ነው። አብሪሽ ደና ነገር በልቶ ሲመጣ በቃ ማስቲካ አማሬኝ አለ እሱ እሱ ማረገዝ የመሰለኝ አብሪሽ ማረገዝ የመሰለኝና ማስቲካ አማሬ ሂድና፣ ሩታ አሳ ታወጣለን ከውሃ ውስጥ አለች እቺ ትንሿ ደግሞ ማለት ነው። እንግዲህ አሳ ታወጣልሻለች እሷ ራሷ አንቺ ላይ ነው የምትነዳው። ምገርምሽ ነገር ማለት ነው እና እኮ ነው አሳ ሩታ አንቺን ብታየሽ እንደዚህ ነበር ህንቅ ምታደርግሽ ፍቅርቴ ማለት ነው። ፍቅርቴ ለምስረ ስራትሽና ትዥም አንቺ ሴቶች ማለት ነው አንድ ወንድ ጎ

አይ ከዛ ደግሞ ሴቱ ወንዱም ደግሞ በቃ አንዱ ሴት ስትሄዱ በቃ ልከዛ ከዛ ጋር መልከስከስ ማለት ነው። አንድ ደህና ሴት እንኳን ይዞ አይቀመጥም፣ የዘንድሮ ነገር ደግሞ አዲያ እንደው አፈሪ ብሎ አፈሪ ያስበላችሁ ኔምቲያ አዲያ። እና ቤተሰቦች ማለት ነው ዛሬ አሳ ማስቲካ ነው አማራቸው ጭራሽ ማለት ነው። እና አብሪሽን በልቼ ጠጥቼ ማስቲካ አምሮኛል ሄድና እናግዛልኝ አለው። ኢሳይቅ ማለት ነው። ኢሳይቅ መላክ እኔ ክብር ነው፣ ችግር የለም እገዛልሃለሁ አለውና የዛሬ እያደረግከው ቪዲዮ ትከፍልበታለህ ብለዋል ማለት ነው። ሩታ ሲጀመር ትላንትና እንግዲህ ሁለት ቀን ነው ይቀራት። እንዱቲ ቲት ቲት አብሪሽ ገና ታብዳለ። ገና ጨርቅን ትዴ በፓንቲ ትወጣለህ አንተ ማለት ነው። አንተ ራቁታ ሞተ ነበረ ባለፈው ማለት ነው አለ። እንግዲህ እርግዝኛው አብሪሽና ያብሪሽና ፍቅርቴ መሰለኝና እንዱ መስትቀን እንዱ ምናምን እያሉ ነው እያረግዙ መጡብን መሰለኝ እነዚህ ህፃን ልጆች ማለት ነው። እንዳልት ራሳቸው ህፃን ልጅ ናቸው። ልጆች ህፃን ልጅ እንዴት ነው የምታሳድጉት? እኮ ነው ችግር እኮ ነው የምመታችሁ ደግሞ ይርዱን ይርዱን ይርዱን ይርዱን ልትሉን ነው አይደለ ልጅ ማሳደግ አቅቶናል፣ እርዱን እርዱን ልትሉን ነው። ይሄ ነው ቤተሰቦች እንግዲህ ጠንቀቅ በለው እንግዲህ፣ እነሱ ንመጥረዱ እነሱ ምደግፉ ልጆች ማለት ነው። እኔ እኔ እጅ የለኝም እኔ እጅ የለኝም ማለት እኔ እነሱ ውስጥ የለው የለውበትም፣ የለውበትም። እንግዲህ አብርሽ እየተፈራደዳ እየተጨማለቀ መጥቷል ዛሬ፣ ተጨማለቅበት አንተ፣ ያጨማለቅ ሆኖ ይሄ ሁሉ ደረጃ አስደረሰ ማለት ነው፣ ከምር ማለት ነው። አባትን አንገት እናስደፋ፣ ቤተሰቦችን በሙሉ ሰው ሁሉ ነው ያንተን የጣላ ማለት ነው። አብሪሽ ከምር ታላችሁ እናንተ ሁለታችሁ ማለት ነው።